ናሆም ፎንቲ በጣም በሚገርም ሁኔታ ባልተጠበቀ ሁኔታ በአራት ቀን ውስጥ ወደ አራት መቶ ተጨማሪ ወደ አራት መቶ ሺ ተከታይ በማግኘት አንድ ሚሊዮን ፎሎወር ልገባችሏል። እጅግ ታናሽ የሆነ የተናቀውን እግዚአብሔር አከበረኝ። እግዚአብሔር በእናንተ ፊት እዚህ በፊት መንሱር ጀማል በአንድ ወር ውስጥ አራት መቶ ሺ ተጨማሪ ተከታይ አግኝቸ አንድ ሚሊዮን ከገባይ አምስት መቶ ሺ ብር ከፌንተክ ኢንቨስትመንት ጋር መንሱር ጀማልን ከፍላለን ማለቱ የምታወስ ሲሆን ይህን ተከትሎም ኢትዮጵያኖች በጣም በሚገርም ሁኔታ የሚገርም ትብብር ያሳዩበት ክስተትም ነው። ማን ነው ኢትዮጵያዊን ምቀኛ ያለው? እንደ ኢትዮጵያዊ መልካምና ደግ አለው? የእውነትን ነው ደግነታችን፣ የዋይነታችን መልካምነታችንን የታየበት ክስተት እንደሆነ ነው በርካታ ኢትዮጵያኖችም እየገለጹ ያሉት። ናሆም ፎንቲ አንድ ሚሊዮን ፎሎወር ደርሰዋል። በጣም በሚገርም ሁኔታ በአንድ ድንጋይ ሁለት ወፍ በአንድ በኩል አምስት መቶ ሺህ ብር በአንድ በኩል ደግሞ ፋላወር አድጓል። በጣም በሚገርም ሁኔታ ናሆም ፎንቲ አንድ ሚሊዮን በመግባቱ ምስጋናውን ለኢትዮጵያ ሕዝብ እንዳቀረበ ጭምርም የወጡት መረጃዎችን ነው ለእናንተ ይዘንላቸው የመጣ ነው። ሚኪ ነኝ ሚኪ ታቦደም ፎን። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። እኛም ለቻናላችን እድገት ወሳኝ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ አልፎም ደግሞ ቪላግ ቪዲዮች፣ አዝናኝ ቪዲዮች በዚሁ ቻናል እየተላለፉ ስለሆነ ማግኘት ትችላላችሁ። ሰብስክራይብ በማድረግ አበረታቱን። ሰላም ቆዩልኝ። ግናለው፣ አንድ ሚሊየን ገብተናል። ነገ ከመንሱር ጀማል ጋር አዳማ ሄደን ገንዘባችንን እንቀበላለን።